ዘፋና ላምሮትን ነው በመከታተል የምትገኙት ተመልካቾቻችን። እንግዲህ የምዕራፍ 21 ተወዳዳሪ የሆኑት 16 ምርጥ ተወዳዳሪዎች ማለፋቸውን አረጋግጠዋል። ታዲያ የዚህ ውድድር ተወዳዳሪ በመሆናቸው ምን ተሰማቸው? ምርጥ 16 ውስጥ በመግባታቸው ምን ተሰማቸው? ከዛ ባለፈ ደግሞ እዚህ ውድድር ላይ ምን ምን ማሟላት አለባቸው፣ ምን ዝግጅት ማድረግ አለባቸው የሚለውን ኦሪንቴሽን ለመውሰድ እነዚህ 16 ተወዳዳሪዎች መጥተዋል። ከእነሱ ውስጥ ከጥቂቶቹ ጋር ቆይታ አደርጋለሁ። በቅድሚያ እንኳን ደስ ያለሽ። እስቲ እንተዋወቅ። ማን በይ። ስሜ ማሌት ስንሻ ይባላል። ማሌት። እሺ እና የምዕራፍ 21 የፋናል አምሮት ተወዳዳሪ ነኝ ጠብቀሽ ነበረ እንደማ አልፍ ነው እርግጠኛ እንዴት ማለት ያው ዝግጅት ስላደረግኩኝ አልፋለሁ ብያ ምኔ ነው የመጣሁት በእውነት ስለዚህ ከዚህ በፊት እንዴት ነው ልምድ ነበረሽ ወይስ እንዴት ልምድ ሳይሆን ያው በምንማርበት ትምህርት ቤት እንትና ጃ ምናምን እናደርጋለን እናደረጋለን አንዳንዴ እንጂ ተማሪ ብቻ ነኝ ተማሪ ነሽ አሁን ደግሞ ሙዚቀኛ ለት ሆኜ ወደ ፋናል አምሮት መድረክ መተሻል ስለዚህ ከውድድሩ ምን ጠብቂያለሽ ያው ያው ምን ይጠበቃል? አንደኛ እንደሞጣ ነው። ታስካው መልካም እድል ይሆንልሽ። እስኪ አንተ ወንድሜ እንታወቅ። እሺ፣ የኔ አብሬል ጌትነት እባላለሁ። ደህና መጣ እንኳን፣ እና ቆያችሁኝ። አመሰግናለሁ። እንኳን ደስ አለ። ምን ተሰማ? ደስ ብሎኛል። ጠብቀህ ነበር? የተቻለኝን ስለተዘጋጀሁ፣ ኦፍ ኮርስ ጠብቄ ነበረ። ብዙ አይነት ተወዳዳሪዎች ነበሩ አቅምም የነበራቸውና ከዛ ውስጥ አልፎ ደግሞ የምዕራፍ 21 ተወዳዳሪ መሆን በራሱ የተለየ ስሜት ሰጣል ብዬ አስባለሁና ምን ተሰማ? በጣም ደስ ብሎኛል ሲደወልልኝ በጣም ነበር ደስ ያለኝ። ያው ለዛም ደግሞ በቂ ዝግጅት አድርጌ ያለሁት ብዬ አስባለሁ። አሁንም እየተዘጋጀ ነው ያለሁት ውድድሩ። ምን እጠብቃለህ? አሁን ደግሞ ኦሪንቴሽን ልትወስዱ ነው የመጣችሁትና ምን እጠብቃለህ? የተሻለ የተዘጋጀ ሰው ያሸንፋል። ሰው ከኔ የተሻለ የተዘጋጀ ካለ ያ ሰው ነው የሚያሸንፈው። እኔም የተሻለኝን ለማድረግ እሞክራለሁ። የተሻለ ለመዘጋጀትና ለማሸነፍ ራሴን እያዘጋጀሁ ነው። በዛ ላይም ብቁ እንደምሆን ተስፋ አድርጋለሁ። ከእግዚአብሔር ጋር መልካም እድል ይሆንልን እና መሰግናለን። ረሳው አይደል? ምን ነው ወደዛ ሄዳ ቀረች እያልክ ነው። እንተዋወቅ እስቲ ማን በል ስሜ አብርሃም ብርል ይባላል። ነው አብርሃም እንኳን ደስ አለህ፣ የምዕራፍ 21 ተወዳዳሪ ሆንህን አረጋግጠሃል። እንኳን አብሮ ደስ አለን። አረጋግጫለሁ ምን ስሜት ሰጠ ሲደወልልህ፣ አልፈሃል ተብለህ በለቱ በጣም ደስ ብሎ የነበረ ብቻ የነበርኩና ሲደወልልኝ በጣም ነው ደስ ያለኝ። እንኳን ደስ አለህ። ከውድድሩ ምን ጠብቃለህ? ያው ከውድድሩ እንግዲህ የምጠብቀው ነገር ቢኖር ያው ምን ማስተካከል እንዳለብኝ በዙ መስራት እንዳለብኛል፣ ያለው ነገር አስተካክዬ የተሻለ ተወዳዳሪ መሆን ያው እንደምፈልግ ጠብቃለሁ። እንግዲህ መልካም እድል ይሁንልህ። እሺ አመሰግናለሁ። ሶስታችሁም እንግዲህ ጥሩ ውጤት ኖሯችሁ ደግሞ የተሻለ ነገር ላይ እንገናኛለን ብዬ አስባለሁ። ዛሬ የመጣችሁት ውድድሩ ላይ ምን መዘጋጀት አለባችሁ፣ ምን ምን ነገር ያስፈልጋል የሚለውን ኦሪንቴሽን ለመውሰድ ስለሆነ የመጣችሁት ወደዛ መሄድ ትችላላችሁ። መልካም እድል ይሁንላችሁ። እንኳን ደህና መጣችሁ እንላችኋለን። እኔ ማህሌት ከበደ ባላለው የመዝናኛ ዳይሬክቶሬቱ ዳይሬክተር ነኝ። አላዛር አለ የምክትል ስራ አስኪያጅ ነው። ብሩክ አሰፋ ታውቁታላችሁ፣ ደግሞ ዳኛችን ነው። ስለዚህ ከሶስታችን ጋር ቆይታ እናደርጋለን። አላዛር እንኳን ደህና መጣችሁ ይላችኋል። እኛንም እንኳን ደህና መጣችሁ በለን። እንኳን ደህና መጣችሁ እናንተንም ጭምር ማለት ነው። ይሄ በጣም በሚገርም አጋጣሚ የተገናኘ ነው። አምስተኛው የአሸናፊዎች አሸናፊ ተካሂዶ ተጠናቆ ቀጥታ ከሱ ማግስት የሚደረግ ውድድር ላይ ነው። እናንተ እንደ አዲስ ለመወዳደር የመጣችሁት ይሄ ለእናንተ ነው እንጂ አዲስ ለተመልካቾቻችን፣ ልክ በአሸናፊዎች አሸናፊ ግለት ልክ ነው የሚጠብቀው ውድድሩ። እጅግ ከፍ ብሎ በተጠናቀቀበት ማግስት መገናኘት ከሌሎቹ አሁን 21ኛው ምዕራፍ ነው አደለ፣ ከሌሎቹ ምዕራፎች ይለያል። ሀያ ሁለተኛው ምዕራፍ የሚቀጥለው ከሀያ አንደኛው ምዕራፍ ነው። ሀያ አንደኛው ግን የሚቀጥለው ከአምስተኛው የአሸናፊዎች አሸናፊ ነው። በተለየ አጋጣሚ ነው የተገናኘ ነው፣ እድለኞች ናቸው እናንተ። ፋናል አምሮት እንደሚታወቀው ባለፉት አመታት በርካታ ባለ ተሰጥኦችን በማውጣት እነኚህ ባለ ተሰጥኦች ደግሞ ተሰጧቸውን ወደ ላቀ ደረጃ ከፍ በማድረግ ረገድ በሙዚቃ ኢንዱስትሪው እንዲሁም ደግሞ በላይቭ የሙዚቃ ውድድር አልፎም ደግሞ በቴሌቪዥን ኢንዱስትሪው ትልቅ መነቃቃትን የፈጠረ ነው። እዛ ውስጥ ታሪክ ልትሆኑ ገብታችኋል። ታሪክ ሰሪዎች ናችሁም በስድስተኛው የአሸናፊዎች አሸናፊ ማን ነው ከዚህ ውስጥ የሚገኘው? ያኛውን ትልቁን እያለማችሁ ነው። ዛሬ የኛው መጀመሪያ ያለባቸው እንኳን ደህና መጣችሁ። ከፋና ጋር ጥሩ ጊዜ ይሆናችኋል። ከፋና ላምሮት ጋር ተያይዞ ያለውን የአጠቃላይ ነገር አነሳላችኋለሁ። ከዛ በፊት ግን ከባንዶች ጋር ከሙዚቃው ጋር ከዳኝነት ጋር፣ በጣም ዋናው ነገር እሱ ስለሆነ አንድን ሙዚቀኛ ሙዚቀኛ የሚያስብሉትም ነገሮች እዚህ ውስጥ ስላሉ ብሩክ አጠቃላይ ነገሩን ይነግራቸዋል። እንግዲህ ያለፉትን ዓመታት አብሮ አብረን ያደግነው አይደለም። ስለዚህ አብሮ እንዳደገ ሰው እናንተ ጋር ደግሞ ያለውን ተስፋም ስለምናይ እሱን አንድ ላይ እናነሳለን። ከብሩኬ ጋር የአንደኛው አንደኛው የፋናል አምሮ ተወዳዳሪዎች እንኳን ደህና መጣችሁ፣ በግራም በቀኝም ያላችሁ እንግዲህ ከኔ ጋር አጠር ያለ ማብራሪያ የሚኖረን ምንድን ነው፣ አጠቃላይ በፋና ላምሮት የውድድር ቆይታችሁ ከባንዶቹ ጋር ምን አይነት ጊዜ ይኖረናል፣ ከዳኞቹ ጋር ዲሲፕሊንና ሌሎች ነገሮችን አንስተን ትንሽ እንወያያለን። የዛዮን ባንድ ሊደር ወይም መሪ እሻዋ ጌጥና የኮከብ ባንድ መሪ ታደለ ፈለቀ ዛሬ በአጋጣሚ በስራ ሁኔታ በስራ መደራረብ ሁኔታ ነው ያልተገኙት። ስለዚህ እነሱን ወክዬ ስለ ባንዱ አወራችሁና ዳኞቹን ደግሞ ወክዬ ስለ ዳኝነት እናወራለን። ከዛ በኋላ የምታነሱ ጥያቄ ካለ ለመመለስ እንሞክራለን ማለት ነው። ስለዚህ ከባንድ ጋር በተያያዘ እንግዲህ የመጀመሪያው ነገር እስካሁን በመጣንበት ኤክስፒሪየንስ ምንድን ነው የምናየው የጊዜ? ፓንክቹዋሊቲ ወይም በቀጠሮ ሰዓት መገኘት። ለምሳሌ ሁለት ቀን ይጠናል፣ ሶስተኛ ቀን ላይ ነው አይደለም ሾው የምታቀርቡት ታውቃላችሁ። ስለዚህ ሀሙስና አርብ የጥናት ጊዜ ነው፣ ቅዳሜ ላይቭ ነው ፕሮግራሙ ታውቃላችሁ። ይህንን ስለዚህ የማጥኛ ጊዜያችሁ ላይ በሰዓታችሁ መገኘት የመጀመሪያው ጉዳይ ከሰዓት ጋር በተያያዘ ምንም አይነት ቶለረንስ አይኖረውም። በአንዱ ሁለታችሁ ሁለቱም ባንዶች ነው የምነግራችሁ። ከዛ ውጭ ደግሞ ምንድን ነው ሙዚቃ ስትመርጡ በሚባለው የጊዜ ገደብ ውስጥ ቶሎ ደሊቨር ማድረግ መቻል አለባችሁ፣ ወደሚመለከተው አካል የፋና ፕሮዲሰሮች አሉ፣ እናንተን ኮሚኒኬት የሚያደርጋችሁ። ለምሳሌ ኤክስፒሪያንስ ኖራችሁ አንድ የምትመርጡት ሙዚቃ ሜጀሩን የምታውቁ ከሆነ የምትዘፍኑበትን ኪ የምታውቁ ከሆነ ከኪው ጋራ መናገር ትችላላችሁ። ማታውቁም ከሆነ ግን የሚያስጨንቅ ነገር አይደለም። እዛው የጥናት ቦታ ላይ ሄዳችሁ እነሱ ራሳቸው ያስይዟችኋል በዛው ሜጀር በሚመቻችሁ ግማሹ ጡልኝ ግማሹ ረዱልኝ፣ እዚህ ላይ እንሞክር እዛ ላይ እንሞክሬ የማለት ፍጹም ነጻነት አላችሁ። ያንን ነገር ሳትሳቀቁ ከባንዱ ከሙዚቀኞቹ ጋር እናንተን ለመርዳት ነው በነገራችን ላይ እነሱ ያሉትና ይህንን ነገር መገንዘብ አለባችሁ ነው። ከዳኝነት ጋር በተያያዘ ያው እንደምታውቁት ሶስት ቋሚ ዳኞች አለን። ከዛ ውጭ ደግሞ የህዝብ ድምጽ ኤስኤምኤስ አለ፣ አራተኛ ዳኛ ማለት ነው ጊዜው ሄዶ ደግሞ ተጋባዥ ዳኞች በሚመጡበት ሰዓት እንግዲህ አምስተኛ ዳኛ ይኖረናል ማለት ነው። ለጊዜው ግን የምዕራፍ ውድድሮች ላይ ከዚህ በፊት እንደምታውቁት ሶስት ቋሚ ዳኞች አለን። ከዛ ውጪ የህዝብ ወይም የተመልካች ኤስ ኤም ኤስ አለ። የእሱ ውጤት ድምር ነው የእናንተን ውጤት የሚለካው ማለት ነው። ስለዚህ ይህንን ከግንዛቤ ውስጥ ማስገባት ያስፈልጋል። በሶስተኝነት ማነሳላችሁ ለብዙ ጊዜ በራሳችሁ ምርጫ ነው የምትወዳደሩት። ከዛ ግን የዳኛ ምርጫ የሚሆንበት ጥቂት ታይሞች አሉ። የዳኛ ዜማ ከኛ መርጠንላችሁ፣ ዘፈን መርጠንላችሁ የምትወዳደሩባቸው ሶ እኛ ምንድን ነው የምናደርገው? ውድድር ከጀመራችሁበት ጊዜ ጀምሮ እገሌ የሚባለው ተወዳዳሪ ምን አይነት ድምፃውያን ላይ ፎከስ ያደርጋል፣ የሚያምርበትስ የትኛው ነው የሚለውን ዳታ እየሰራ ነው የምንሄደው፣ አናሊሲስ እየሰራ ነው የምንሄደው ከዛ የዳኛ ምርጫ በሚደርስበት ሰዓት ምንድን ነው የምናደርገው እስካሁን ሲያምርባችሁ ከመጡት ዘፋኞች ወይም ሙዚቃዎች ውስጥ የሚፈት ናችሁ ደግሞ ለምሳሌ የጋሽ ጥላሁንን እየዘፈነ ለመጣ ሰው ወይ የጋሽ መሀሙድን እየዘፈነ ለመጣ ሰው ወይ እንደዚ አይነት አካባቢ ደግሞ ድምፁ የሚያምርበት ሰው ላይ እዛው ኤሪያ ላይ ነው እኛ የምንመርጥላችሁ እንጂ የማይገባችሁን አይደለም የምንመርጠው። እንደዛም ሆኖ ግን ከተላኩት ዘፈኖች ውስጥ ከዳኛ ዳኞች ካላኩት ዘፈኖች ውስጥ ለኔ ሚሆን የለም፣ ለኔ የሚስማማ የለም የሚል ሀሳብ ሲኖራችሁ ኢሚዲየትሊ የፋናን ፕሮዲዩሰሮች ኮሚኒኬት አድርጋችሁ በደቂቃ ውስጥ መለወጥ ይቻላል። ምንም የሚያስጨንቃችሁ ነገር የለም። የምትጠይቁት ነገር ካለ ደግሞ አሁን እድሉን መውሰድ ትችላላችሁ። እዚህ ያላችሁት ሁላችሁ ሙዚቃ የሚወድ አይደለም፣ ሙዚቃን ተስፋ ያደረገ ሙዚቃን የህልሙ መዳረሻ ያደረገ ሰው ነው። ስለዚህ በእንደዚህ አይነት ልበ ሙሉነት ያለ ሰው እኛ የምናነሳቸውን ነገሮች ማድረግ በጣም የመጨረሻው ቀላሉ እንደሆነ ተስፋ በማድረግ ነው። እነዚህ ነጥቦች የምናነሳው የመጀመሪያው እና ደግሞ አሁንም ደግሜ ልነግራችሁ የምፈልገው ነገር በሁሉም የህይወት መስክ ሙዚቃ ውድድር ስለሆነ ብቻ ሳይሆን በሁሉም ዲሲፕሊን በጣም ትልቅ ነገር፣ ሥነ ምግባር በጣም ትልቅ ነገር ነው ስለዚህ ከሰዓት ማክበር ጀምሮ የሙዚቃ ምርጫን በምታሳውቁባቸው ቀናቶች ያሉ ጊዜዎችን ባግባብ እና በጥንቃቄ እንድትጠቀሟቸው አሁንም በድጋሚ ማንሳት እንፈልጋለን። ከሙዚቃ ምርጫ ጋርም ተያይዞ ኤልያስ መልካ አንድ ጊዜ ይህንኑ ፋና ላምሮት ሲዳኝ ያለውን ነገር ለእድሜ ሙሉ አረሰውም እና የመጣው ተወዳዳሪ ሁሉ የቀደሙትን ያለፉትን ሰዎች ነው የሚያነሳውና ና ህያዋንንም ደፈር በሉ አለ። አሁን ያሉ በህይወት ያሉ ሰዎችንም እና የዘመናችሁንም አይደል የጊዜያችሁንም ደግሞ የእናንተንም ትውልድ እንደ እንደ አንድ አማራጭ እንድትመለከቷቸው እንደ ሀሳብ ማቅረብ እንፈልጋለን። በጣም አበክረን የምንነግራችሁ ነገር የወዳጅነት መንፈስን እንድታሳድጉን፣ ዘመናሁን ብቻ ሰው የሚታይበት አይደለም በትብብር በወዳጅነት፣ በጓደኝነት፣ በመደጋገፍ ምን ሰራባቸው ጊዜያቶች እየመጡ ነው ያለ ማሰራር ወደዛ እየመጣ እንዳለ እናውቃለን እና ተወዳዳሪዎቻችን እንደዛ ሲሆኑ የበለጠ ስኬታማ እንደሚሆኑ ጥሩ ማሳያ የባለፈው የአምስተኛ አሸናፊዎች አሸናፊ ላይ የነበሩ ልጆች ናቸው እነ ጴጥሮስ፣ እነ ዮቤል፣ እነ ኤፍሬም፣ እነ የሩስ እና ሌሎቹንም ከዛ በፊት ያሉ አሁን ስማቸውን ያላነሷቸው ማንሳት ያስፈልጋል። ከዛም በፊት በውድድር ሲሰናበቱ ጓደኞቻቸውን ለመደገፍ ለመቀበል አይዟችሁ ለማለት ይመጣሉ። ና እርግጥ ነው ውድድር ነው፣ ግን ደግሞ ጎን ለጎን የወዳጅነትንም ስሜት የምታሳድጉበት ወዳጅ የምታፈሩበት ጓደኛ የምታፈሩበት አጋዥ የምታፈሩበት እንዲሆን እንፈልጋለን። ስለዚህ ይሄንንም እግረ መንገድ ላስታውሳችሁ እፈልጋለሁኝ። ከባንድ ጋር ተያይዞ ያላነሳንላችሁ ነገር ለምሳሌ የምትጫወቱት ሙዚቃ ላይ ተጨማሪ መሳሪያ ለምሳሌ ማሲንቆ፣ ክራር ዋሽንት እንደዚህ እንደዚህ ያሉትን ነገሮች ልትፈልጉ ትችላላችሁ። ይህንን ቀድሞ ማሳወቅ ለዚህ ሙዚቃዬ ይሄን መሳሪያ ካለው የባንዱ ሙሉ መሳሪያ ውጪ ስለሆነ ማለት ነው ስለምፈልግ እንዲዘጋጅ ብሎ ለአስተባባሪዎቹ ሸዋጌጥ አለ ታዲ ያለ። ስለዚህ ለእነሱ ደግሞ ቀድማችሁ ማሳወቅ ስላለባችሁ ይህንንም እንዳትረሱ። ከሙዚቃ ምርጫ ጋር በተያያዘ ሌላ ማስታወሳችሁ ነገር የትኛውንም አይነት ሙዚቃ ይዛችሁ መምጣት መብታችሁ ነው። ኢትዮጵያ ውስጥ ያለ በየትኛውም ቋንቋ የተሰራ ሙዚቃ ሊሆን ይችላል። ዓለም ላይ ያለ የትኛውም ሀገር የተዘፈነ ሙዚቃ ሊሆን ይችላል። ብቻ ሙዚቃ ይሁን። ስለዚህ ገደብ የላችሁም። የሆኑ የለመድናቸው የመወዳደሪያ ዘፈኖች ላይ ብቻ ፎከስ አታርጉ። ኤኒ ዘፈን ከእንግሊዝኛም ዘፍናለሁ የሚል ሰው ህዝበኪስታንኛም ዘፍናለሁ የሚል ሰው ማምጣት ይችላል። ምንም ችግር የለውም። እሶ፣ የሙዚቃ ምርጫችሁን በጣም አድማሱን ለማስፋት ሞክሩ። ጥያቄ ያለው ካለ እነዚህ ያሉት ሰዎች በደንብ ጉዳዩ በቀጥታ የሚመለከታቸው ስለሆኑ እንድታነሱ እንጋብዛችኋለን። ራስን ፕሮሞት ከማድረግ አንጻር የተለያዩ ፕላትፎርሞች አሉ፣ እዛ ላይ ራሳችንን ማስታወቅ እንችላለን። እንደ እንትን ህግ ካለ ያን ነገር ለማወቅ ያክል ነው። ለምሳሌ ቲክቶክ ሊሆን ይችላል፣ የተለያዩ እንትኖች ይኖራሉ እዛ ላይ እንዴት ነው እንትም ማለት መቻል ያለብን ወይስ የተገደበ ነገር አለ ወይ የሚለውን ነገር ለማወቅ ነው የእኔ ጥያቄ። ኢትዮጵያ ውስጥ ብዙ ውድድሮች አሉ። የየራሳቸው አልጎሪዝም አላቸው፣ የራሳቸው አሰራር አላቸው። እና የፋና ላምሮት ደግሞ የተለየ አሰራር ካለው ቢነገር ነው፣ ግልጽ ቢደረግልን። እዚህ ውድድር ላይ ለምሳሌ እዚህ እዚህ ውድድር ላይ እንደዚህ አይነት ሰው ይወድቃል፣ እዚህ ውድድር ላይ ይህን ያህል ሰው ይወድቃል። ከዛ እዚህ ውድድር ላይ እንደዚህ አይነት አሉ አልጎሪዝሞች። ወደ መጀመሪያው ጥያቄ ስንሄድ በራሳችሁ የትስስር ገጽ ላይ ወይም ፕላትፎርም ላይ ስለ ራሳችሁ ስለ ስራችሁ የጣቢያውን ክብር እና የጣቢያውን ዋጋዎች በጠበቀ መንገድ ማስተዋወቅ ይቻላል። ግን ወደ ሌሎች ጣቢያዎች ወይም ደግሞ ወደ ሌሎች የትስስር ገጾች በመሄድ የቃለ መጠይቅ ከፕሮግራሙ ጋር የተያያዙ ነገሮችን ማንሳት ግን ውድድሩ እስኪያልቅ እና አልቆ ደግሞ የተወሰነ ሳምንታት እስክንቆይ ድረስ ማድረግ አይቻልም። ግን በራስ ፌስቡክ፣ በራስ ቲክቶክ እና በሌሎች ትስስር ገጾች እንዳልናችሁ በጨዋነት ማስተዋወቅ ግን ለእናንተም ለእኛም በጣም ጠቃሚ ነው። እራሳችሁንም በደንብ ኤስኤምኤስ አድርጉ፣ ምረጡኝ፣ እንደዚህ እንደዚ እያሉ ማድረጉን እንፈቅዳለን። ወደ ሌላ የተሻገረ የሰፋ እና ከጣቢያው ቫሊዎች ጋር ወይም ዋጋዎች ጋር ከሚጻረሩ ነገሮች ጋር ግን ፕሮሞት ማድረግ ግን የሚፈቀድ አይደለም። ራሳችሁን በደንብ አስተዋውቁ ግን ስታስተዋውቁ ከምንም ነገር ጋር አታያይዙት። ይሄ ውድድር በመላው ኢትዮጵያ ተመልካች ያለው ነው። በመላው ዓለም ተደራሽ በምንሆንባቸው አማራጮች በሙሉ ወደ ህዝብ የሚደርስ ነው። ስታስተዋውቁ ለጥቂት ጊዜ ለአንድ ሳምንት ነጥብ ብላችሁ ራሳችሁን ቀበሌ ጋር ከሰፈር ጋር ከምን ጋር አታያይዙት። አርትን ይዛችሁን የመጣችሁት በስራችሁ ለመመረጥ በብቃታችሁ ለማሸነፍ እዚህ ውድድር ላይ ባታሸንፉ እንኳን ነገ ተነገዲያ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ገብቶ የሚጠበቅባችሁን ለመወጣት ራሳችሁን ሰፊ አድርጋችሁ አያያዙት። ቅድም ተነስቷል። የእንትን ልጆች እኔን ምረጡኝ እንትኖች ና ሚል አይቻልም። ማስተዋወቅ ሶሻል ሚዲያ ላይ ሲባል እነሱ ሳትገቡ ግን ራሳችሁን በቃ ስራችሁን ይዛችሁ ውጡ። ላይቭ ውድድር ነው ይሄ ውድድር፣ የተዋወቀ ውድድር ነው አዲስ ውድድር አይደለም። ስለዚህ እናንተ ናችሁ መታወቅ ያለባችሁ። እዚህ ውድድር ላይ እየተወዳደርኩ ነው ብሎ መጨነቅም ለማስተዋወቅም ብዙ መስጋት አይጠበቅባችሁም። ህዝቡ አያችኋል፣ ጥሩ ስራ ካመጣችሁ ትታወቃላችሁ። ራሳችሁን ግን በየትኛውን መንገድ ማስተዋወቅና በኤስኤምኤስ ድምፅ እንዲሰጣችሁ ማድረግ ላይ በደንብ ይሰራል። በየሳምንቱ እንግዲህ ውድድሩ ሲካሄድ ተወዳዳሪዎች የሚሰናበቱበት አልጎሪዝም ምንድነው ነው? ምንም የተለየ አልጎሪዝም የለውም። የዕለቱ ፐርፎርማንስ ነው። ይሄንን እንግዲህ ላለፉት ስድስት ዓመታት አይታችኋል ብዬ አስባለሁ። አለል ወደ ውድድር ወደ ፋናል አምሮት ከመምጣታችሁ በፊት ለመወዳደር የሚያስብ ሰው በየሳምንቱ ቁጭ ብሎ ያያል ብዬ አስባለሁ። ስለዚህ ምንም የተለየ ነገር የለውም። የዕለቱ ፐርፎርማንስ ነው። የሙዚቃ ምርጫ ያው መቼም ለእናንተ አይነገራችሁም፣ በጣም ማተር ያደርጋል። ስለዚህ በዚህ ሳምንት ለምሳሌ ከተወዳዳሪዎች መሀል ትልቅ ነጥብ አምጥቶ አንደኛ የወጣ ተወዳዳሪ በሚቀጥለው ሳምንት ሊሰናበት ይችላል። ምክንያቱም የዛሬው ለሚቀጥለው ሳምንት ምንም የሚጠቅመው ነገር የለም። የእለቱ ፐርፎርማንስ፣ በነገራችን ላይ የእለቱ ፐርፎርማንስ የሚለው ሀሳብ የፋና ላምሩት ነው ብቻ ነው ብላችሁ እንዳታስቡ። ዓለም ላይ የሚደረጉ የታለንት ውድድሮች፣ እንደዚህ ድምፅ አይነት ውድድሮች በሙሉ አንደኛ የእለት ፐርፎርማንስን መሰረት ያደረጉ ናቸው። እኛ ግን የእለት ፐርፎርማንስ ቢለውን ቃል በደንብ ውስጣችሁ እንዲሰርጽ ፕሮሞት ስለምናደርግ ስለምንደጋግመው ነው እንጂ የትኛውም ዓለም ላይ ብትሄዱ የእለት ፐርፎርማንስ ነው ሙዚቀኛ አይሚን ድምፃዊ የሚዳኝበት። ከዛ ውጪ ደግሞ ሙዚቃ ምርጫችሁ ላይ በጣም መጠንቀቅ አለባችሁ። ምናልባት እገሌ የተባለው ዳኛ የገሌን ዘፈን ስለሚወድ ብላችሁ የራሳችሁ ግምት ማለት ነው፣ በዛ መንገድ ምርጫ እንዳታመጡ። የትኛውም ዘፈን ይሁን የመጀመሪያውም፣ የመጨረሻውም ጉዳይ ውብ አድርጎ መጫወት ነው ከእናንተ የሚጠበቀው ድምጻችሁን፣ ችሎታችሁን፣ የእናንተን ተስጦ በደንብ የሚገልጽላችሁን የሙዚቃ አይነት ማሰብ ነው። ከዛ ውጪ ምንም የተለየ አልጎሪዝም የለውም። እንዳልኩ ቅድም የሶስት ዳኞች ውጤትና ኤስኤምኤስ ተደምሮ የሚመጣ ውጤት ነው የእለቱን ነገር የሚወስነው። ኤስኤምኤስ ደግሞ ፐርሰንቴጅ አለው ታውቃላችሁ አይደለም? ሀያ አስራ አምስት አስር እያልን በየጊዜው እየተስተካከለ መሄድ ነገር አለው እሱም። ስለዚህ ለሁላችሁም ይሄን ማወቅ አለባችሁ። አስር ሳምንት በተከታታይ አንደኛ ስለወጣ ጋረንትድ አይደለም ልጁ ተወዳዳሪው አስራ አንደኛው ሳምንት ላይ ሊሰናበት ይችላል። ስለዚህ ሁል ጊዜ እያንዳንዷን ሳምንት እንደ ፋይናል እንደ ፋይናል ቀን አድርጋችሁ ማሰብ የመጨረሻችሁን ቤስት የምትሉትን ፐርፎርማንስ ቤስት የምትሉትን ሙዚቃ ይዛችሁ መምጣት ይጠበቅባቸዋል። ፋናል አምሮት ሌላኛው ትልቁ አቅሙ የፋናል አምሮትም የፋና እያንዳንዱ ነገር በጽሁፍ ተለይቶ የተቀመጠ ነው። ስለዚህ ውሉ ሲመጣ ስትፈርሙ የምታያቸው ናቸው። እያንዳንዱ ነገር የተለየ ነው። የሚገጥሟችሁን ነገሮች እንዴት ይፈታል፣ እንዴት ይኬዳል የሚለው ደግሞ በቅርበት ከፕሮዲሰሮችም ከባንዶች ጋርም ስለምትሰሩ ከዳኞች ውጭ ማለት ነው፣ በቀላሉ የሚታይ ነው። እድሎቹን ተጠቀሙበት። ይሄን እድል የሚፈልግ ሰው በዚህኛው ዙር እርግጠኛ አይደለሁኝም፣ ቁጥሮቹ በርካታ ሺህ ሰዎች ናቸው የሚመዘገቡት። እናንተ በብቃታችሁ የተሻለ ሆናቸው እንዲሁም ደግሞ የተሻለ ም እድለኛ ሆናችሁ እዚህ ቦታ ላይ ተገኝታችኋል። ይህንን እድል ተጠቀሙበት። በቀጥታ ስርጭት ህዝብ ጋር የሚደርሰው እያንዳንዱ ነገር ፋና ውስጥ ብቻ ሳይሆን ከፋና ውጭ ለብዙዎች እንጀራ የከፈተ ነው፣ የስራ እድል የፈጠረ ነው፣ ከፋና ጋርን በብዙ ተቀራርቦ ለመስራት ያስቻለ ነው። በከፍታው ልክ አስባችሁ ነው፣ እያንዳንዱን ቀን በተለየ መንገድ ተመልከቱት። መልካም እድል መልካም ጊዜ። በሚያስፈልጋችሁ ነገር ሁሉ እናንተ የተሻለ ሆናችሁ እንድትወጡ ፋና ሁል ጊዜም ከእናንተ ጋር ነው የሚሆነው። በመጀመሪያው ሳምንት የሚሰናበተውም እስከ ስድስተኛው የአሸናፊዎች አሸናፊ ድረስ የሚዘልቀውም ሰው ከዛሬ ጅቀን ጀምሮ የፋና ቤተሰብ ነው። ተመልሰን ተገናኝተናል። ተመልካቾቻችን፣ ፋና ላምሮት ላይ ነው የምትገኙት። ለ16ቱም ተወዳዳሪዎች ውድድሩ ላይ ምን ያስፈልጋል፣ ምን ዝግጅት መደረግ አለበት የሚለው ላይ ኦሪንቴሽን ሲሰጣቸው ቆይተዋል። ታዲያ እነዚህ ተወዳዳሪዎች ኦሪንቴሽኑ እንዴት አገኙ፣ ዝግጅታቸው ምን ይመስላል የሚለውን ደግሞ ከተወሰኑ ተወዳዳሪዎች ጋር ቆይታ እናደርጋለን። አብራችሁን ቆዩ። ያ ኦሪንቴሽኑ አሪፍ ነው። እንግዲህ ብዙ እኛ ያላሰብናቸውን ነገሮች ከዳኞቹም ከብሩኬም ሰምተናል። እንግዲህ ያው እነሱ በሚሉት መንገድ እንግዲህ እየተመራን ጥሩ ውጤት እንደምናመጣ እንግዲህ ተስፋ አረጋለሁ። አስራ ስድስቱም ተወዳዳሪዎች ጋር ዛሬ ነው የተገናኛችሁ፣ እንዴት ነበር? ታዲያ አሪፍ ነው። እንግዲህ እስቲ በደንብ እየተዋወቅን ስንሄድ ደግሞ የበለጠ እንግዲህ እስቲ እናያለን። ኦሪንቴሽን እንዴት ነበረ? እንዴት አገኘኸው? ኦሪንቴሽን አሪፍ ነበረ። ብዙ የማናውቃቸውን ነገሮች እንድናውቅ ሆነናል። አሪፍ አሪፍ ነው። እኔም በነገራችን ላይ አራተኛ ጊዜ ነው ስመጣ በእውነት ኦዲሽን ኦዲሽን ለአራተኛ ጊዜ ነው። በአራተኛው ነው የተሳካው። የፋና ቤተሰብ የፋና ላምሮት ቤተሰብ ሆነሃል ቋሚ ደንበኛ። እንዴት ነው ታዲያ በአራተኛው እንግዲህ ተሳክቶልሃል? እንዴት ነው? ያው ትልቁ ነገር ተስፋ ለመቁረጥ ነው። ያው በመቶ የሚቆጠር ተወዳዳሪ ነው የሚመጣው ኦዲሽን ላይ እና ሬር ነው በጣም አስራ ስድስት ሰው ነው የሚመረጠው። እና በተለያየ ምክንያት በቀን ኮንዲሽን ምናምን ላትመረጪ ትችያለሽ ያው አሻሽለሽ በሚቀጥለው ትሞክሪያለሽ። ኦ በጣም በእውነቱ ተስፋ ለመቁረጥ ምሳሌ ነህ ብዬ አስባለሁ። እና እንግዲህ ከዚህ በፊት ሶስት አራቴ ኦዲሽን ላይ መተሽ ሳትጠራ ቀርተሻልና እዚህኛው ላይ አልፋሃል ተብለሽ ስትጠራ እንዴት ነበረ ስሜቱ? በጣም ጥሩ ጥያቄ ጠየቅሽኝ። ብቻዬን ነበርኩኝ ቤት ውስጥ ቁጭዬ እና በቃ በጣም ነው ደስ ያለኝ፣ አልፈሻል ምናምን ሲባል በአራተኛው እንግዲህ አስቢው በጣም ደስታው የተለየ ነውና ደስ ብሎኛል። በአይኔም በሶስተኛ ነው ያለፍኩት። ቤተሰብ ናቸዋ ታዲያ አዎ ቤተሰብ ነን። እዚህ ጓደኛው እንዴ በሚገባ ለዛ ነው ብዙም ያልደነገጥኩት። ስለዚህ ተስፋ ያለ መቁረጥ ምሳሌዎች አዎ ተስፋ ለመቁረጥ ነው ያው እንትን ነው ይመስለኛል የትኩረት ጉዳይ ነው። በእርግጥ አሁን እኔ ሁለቱንም ዙር ስወዳደር ትንሽ ያው የስራ ምናምን ጫና ነበርና በዛ ምክንያት ድምጽ ደግሞ ትንሽ እረፍት ይፈልጋል። በዛ ምክንያት ነበር የወደኩት። እንግዲህ በአሁኑ በደንብ ነው የተዘጋጀሁት ከእግዚአብሔር ጋር። በእውነቱ ተስፋ ሳትቆርጡ ደግሞ እዚህ መድረሳችሁ እኔ በግሌ በጣም አስደስቶኛል። እንኳን ደስ አላችሁ። እንኳን አብሮ ደስ ያለ። ስለዚህ ከፋናል አምሮት እንግዲህ አሁን የምዕራፍ ሃያ አንድ ተወዳዳሪ ሆናችኋል ና ምን ትጠብቃላችሁ? ታዲያ ምን እንጠብቅ ከእናንተ ስኛ። ያው እንግዲህ እንዘጋጃለን በተቻለን አቅም ያው ተዘጋጅተንም ጥሩ ነገር ለማቅረብ እንግዲህ እንሞክራለን። ያው እናንተም ድጋፍ እንግዲህ አይለየንም ብለን ተስፋ እናደርጋለን። አሪፍ ነገር እናሳያለን ብዬ አስባለሁ። ማለት ከአሸናፊዎች አሸናፊ ነው፣ ቀጥታ ወደዚህ የመጣ ነው እና ያንን በዛ ሌቭል እንትኑ ሳይቀዘቅዝ በዛው አሪፍ አሪፍ ነገር ይዘን እየመጣ ነው። እንግዲህ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ስለዚህ እንደምታስደምሙን እምነታችን ነው። እኛም ከእናንተ ጋር ቆንጆ ቆይታ ይኖረናል። ስለነበረን ጊዜ እጅግ አድርገን እናመሰግናለን። መልካም እድል ይሆንላችሁ። እናመሰግናለን።